ደብረ ዘይት የደብረ ዘይት ተራራ። በቅድሚያ ለአብይ ጾም አምስተኛ ሳምንት እንኳን አደረሳችሁ እያልነ ከዚህ በመቀጠል ስለ ደብረ ዘይት እንዲሁም ስለ ደብረ ዘይት ተራራ፣ ስለ ጌታችን ኢየሱስ ክርስቶስ የመጨረሻው ዘመን ንግግሮች በስፋት ወደ እናንተ ይዘን እንቀርባለን። አብራችሁን ቆዩ። ደብረ ዘይት የወይራ መብቀያ፣ በወይራ ደን የተሸፈነ ተራራ ማለት ነው። ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በዚህም ደብረ ዘይት ማለት የወይራ ዛፍ የሞላበት የበዛበት የወይራ ተራራ ማለት ይሆናል። ከኢየሩሳሌም በስተምስራቅ የሚገኝ ቦታ የሚገኘው ተራራ በደብረ ዘይት መካከል የቄድሮስን ሸለቆ ብቻ አለ። ከግርጌው ጌቴሰማኔ የተባለው የአትክልት ስፍራ ይገኛል። የጸሎቱ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትም ስፍራ ነው። ቤተፋጌና ቢታንያ በኮረብታ ጫፍና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የተገለጸ ብዙ ድርጊቶች የተፈጸሙበት ቦታ ነው። ጌታችን ኢየሱስ ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜ፣ ስለ ዳግም ምጻት በዚህ ተራራ ላይ ተናግሯል። ማቴዎስ ምዕራፍ 24 ቁጥር 3 በዚሁ ተራራ ላይ ወደ ሰማይ ዐርጓል። በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሊዮን ዋሻ ይገኛል። በኋለኛው ምጻቱ በዚህ ቦታ እንደሚገለጥ ትንቢት ተነግሯል። በሉቃስ ወንጌል ምዕራፍ 24 ቁጥር 2 እንዲሁም በዘካርያስ ምዕራፍ 14 ከቁጥር 3 እስከ 5። የዐቢይ ጾም ኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህንን ዕለት የቤተ ክርስቲያን ሊቃውንት ያሬድ የዳግም ምጻት አድርጎ በመዝሙር ጽፎታል። በዚህ ተራራ ላይ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 ቤተ መቅደሱ እንዲፈርስ አያይዞም ከሞተ በኋላ ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆኑ ምስጢራትን እንዲሁም በቤተ መቅደሱና በሕዝቡ ላይ የሚደርሰውን ትንቢት ነገራቸው። ይህ ነገር እረፍት ስለነሳቸው ወደ ደብረዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። በዚህ ስፍራ እንደምናየው ጥያቄያቸው ዕለትና ምልክት ነው፣ ወይም መቼና ምን የሚል ነው። የቤተ መቅደሱ መፍረስ መቼ ይሆናል? ያለመጨረሻና የመምጣት ምልክትስ መቼ ነው? ጌታችንም በጥያቄው ላይ ብቻ አተኩሮ ሰፊ መልስ ሰጥቷቸዋል። መቼ ይሆናል ላሉት የመጀመሪያው ጥያቄ ስለዚች ቀንና ስለዚች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆን ወይም ሰውም ቢሆን የሚያውቅ የለም ሲል አጭር መልስ ሲሰጥ ስለ ሁለተኛው ጥያቄ መቀበል ቢከብዳቸውም በማስጠንቀቂያዎች በምክሮች በማጽናኛዎች በምሳሌዎች አስተምሯቸዋል ማቴዎስ ምዕራፍ 24 ቁጥር 36 የዳግም ምጽአት ምልክቶች አንደኛ ሐሰተኞች ክርስቶሶች ጌታችን ኢየሱስ በአንደኛው ደረጃ የተናገረው ምልክት በተለያዩ ወቅቶችና ሀገራት ብዙ ሐሰተኛ ክርስቶሶች እንደሚነሱ ነው። የጌታችን ቃል አይቀርምና፣ ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ በማለት ተነስተው ነበር። በዮሐንስ ራእይ ላይ ዋናው አውሬ ተብሎ የተጠቀሰው በቅዱስ ጳውሎስ ያመሰው እርሱም የጥፋት ልጅ የተባለው ብዙ የጥፋትና የመከራ የሚያደርሰው ባለ ቁጥሩ ወይም ባለ 666ቱ ምልክት መለያ ያለው ሐሰተኛ ክርስቶስ እስኪገለጥ ድረስ ብዙ ሐሰተኞ ክርስቶሶች ተነስተዋል። በእውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውና የሦስተኛው ዓመት ከመንፈቀ ቤተ ክርስቲያን የሚወጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ጌታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚህ ጊዜ ማንም እንሆ ክርስቶስ በዚህ አለ ወይም ከዛ አለ ቢላችሁ አትመኑ ሲል ያስጠነቀቀን ለዚህ ነው። በሀገራችን ኢትዮጵያ በአፄ ልብነ ድንግል ዘመን መንግስት እኔ ክርስቶስ ነኝ የሚል ሐሳዊ ወይም ሐሰተኛ ክርስቶስ ተነስቶ እንደነበር በቤተ ክርስቲያን ታሪክ ተመዝግቧል። ይህ ሐሳዊ ልክ እንደ እውነተኛ ክርስቶስ 12 ሐዋርያት 72 አርድእትና 36 ቅዱሳት እንስት ክርስቶስ እንደሆነ በመናገር በየስፍራው ሲንቀሳቀስ፣ ንጉሡ አስቀርበው አንተ ማነህ? ቢሉት በድፍረት እኔ ክርስቶስ ነኝ አላቸው። ንጉሶም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞተ ተነስቶ አርጓል። ዳግም ዓለምን ለማሳለፍ ይመጣል። አንተ ግን ማን ነህ? አሉት። እርሱ ግን አዎ ትክክል ነው። ከዚህ ቀደም ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሙቼ ተነስቼ አርጌ ነበር። አሁን ደግሞ ጥቁሮች አፍሪካውያን ባይታወር አደረገ እንዳይሉኝ ከእናቴ ከድንግል መርዓተ ወንጌል ለጥቁሮች ዳግም ተወልጄ ነው አላቸው። ንጉሱም ሰይጣን በሰው እያደረ እንዴት ይጨዋታል? ብለው በሰይፍ አስቀጡት። ተከታዮቹም ተበተኑ ይባላል። ሁለተኛ ጦርነት። ጦርነት ቀደም የነበረ በአሁኑም ጊዜ ዘመን በብዙ የተከሰተ ነገር ግን በተለይ በዚህ ጊዜ በብዙ ሀገራት እየተካሄደ ነው። ጦርነት በቀደም ዘመናት ሴቶችን፣ አቅመ ደካሞችን፣ ሽማግሌዎችንና ሕፃናትን ለእልቂት የማያጋልጥ ነበር። በዚህ ጊዜ ግን ጦርነት ማንንም የማይለይ ለማንም የማይራራ የሁሉንም ደም የሚያፈስና እጅግ አስከፊ ሆኗል ይህንንም ጌታችን ዳግም ምጽአቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦርን ወሬ ትሰሙ ዘንድ አላችሁ ይህ ሊሆን ግድ ነውና ተጠንቀቁ አትደንግጡ ዳሩ ግን መጨረሻው ገና ነው ሕዝብ በሕዝብ ላይ መንግሥት በመንግሥት ላይ ይነሳል ሲል በማቴዎስ ምዕራፍ 24 ቁጥር 6 ላይ ተናግሯል ሶስተኛ ረሃብ። ረሃብ ሰዎች ባስከፊና ባሰቃቂ ሁኔታ ውስጥ የሚከት አሳዛኝ ክስተት ነው። ስለ ረሃብ ወሬ በሀገራችን ኢትዮጵያ ጭምር የሰማነውና ያየነው በመሆኑ የገንዘብ አቅም ያለው ረሃብተኞችን ለማብላትና ለማጠጣት የሌለው ደግሞ በጸሎት ለመርዳት ጥሯል። ነገር ግን ይህ ሰው ሰራሽ ችግር ለጠላቶቻችን መሳለቂያ አድርጎን ይኖራል። በተለይ የተፈጥሮ ችግር ሳያጋጥመን ሰዎች ባመጣነው ነው ችግር በሚሊዮን የሚቆጠር ሕዝብ ለአስቸኳይ ምግብ እርዳታ የተጋለጠበትን ሁኔታ ያሳዝናል። ይህ አይነት በጥል በተንኮልና በጭካኔ ሰዎች የሚፈጥሩት ችግር የመጽሐፍ ሶስተኛ ምልክት ሆኖ በጌታችን ለደቀ መዛሙርቱ ተነግሯል። ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል እንዲል በማቴዎስ ምዕራፍ 24 ቁጥር 7። አራተኛ የመሬት መንቀጥቀጥ የመሬት መንቀጥቀጥ አሁን አሁን ሀገራችንን ኢትዮጵያን ጨምሮ ዓለምን እያስጨነቀ ያለ የመጨረሻው ዘመን ምልክት ነው። ከ1979 ጀምሮ እስከ ዛሬ በዘመናችን በተለያዩ ሀገራት የብዙ ሕይወት የቀሰፈና በርካቶችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ በሃይቲ፣ በታይዋን፣ በቱርክ፣ በፊሊፒንስ እንዲሁም በሌሎች ሀገራት ተከስቷል። ይህ ለደቀ መዛሙርቱ የዓለም ፍጻሜ ምልክት የምድር መናወጥ በልዩ ልዩ ስፍራ ይሆናል ተብሎ በጌታችን ኢየሱስ ክርስቶስ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እየሆነ ነው በማቴዎስ ምዕራፍ 24 ቁጥር 7 አምስተኛ የክርስቲያኖች መከራ የክርስቲያኖች መከራ እየጀመረ ይመስላል ሰይጣን ኤቲስቶችን እስላሞችንና አይሁድን በመጠቀም በክርስቲያኖች ላይ ከምንጊዜውም በላይ ችግር መፍጠር የጀመረበት ጊዜ ነው በአውሮፓ የክርስቲያኖች ጥያቄ ተሎ የማይመለስበት ጊዜ ሆኗል። የቤተ ክርስቲያን ጥያቄ ለማስተናገድ መንግስታዊ መስሪያ ቤቶች ፈቃደኝነታቸውን እያጡ ይህንን ወንጀል ለመሸፈን በሕግ አንቀጽ እየፈጠሩለት ይታያሉ። በዛን ጊዜ በመከራ አሳልፈው ይሰጧቸዋል፣ ይገድሏችኋም፣ ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ ተብሎ እንደ ተጻፈው በሃይማኖት ጸንቶ በማይኖር እንደ ኋላ ቀርነት ከሃዲነት፣ እንደ ተራማጅነትና ስልጡንነት የማይታይበት ዘመን ላይ እንዳለ ግልጽ ነው። ይህ በአጭር ጊዜ ውስጥ በተስፋፋ አመለካከት ክርስቲያኖች ወደ ማግለልና ወደ ወንጀል የሚወስድ መሆኑን ከሚታዩ እኩይ ተግባራት መካከል ይቆጠራል። ስድስት ሐሰተኞች ነቢያት በዲያብሎስ መንፈስ ምትሃታዊ አሰራርን እያሳዩ አይቻላቸውም እንጂ፣ ቢቻላቸው የተመረጡትን ሳይቀር የሚያስቱ ነቢያት ነን የሚሉ ብዙዎች ደፋሮች እንደሚነሱ ጌታችን ስድስተኛውን የዳግም ምጽአት ምልክት አድርጎ ጠቅሶላቸዋል። በአሁኑ ዘመን በሀገራችን ነቢያት ነን የሚሉ አጭበርባሪዎች እንዳሸን ፈልተዋል። እነዚህም በነቢዩ ኤልያስ እንዲሁም በነቢዩ ኤልሳስም እያጨበረበሩና እየዋሹ በምታታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጻቱ ምልክት ሆኖ ተነግሯል። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶች፣ ሐሰተኞች ነቢያት ይነሳሉ ቢቻላቸውስ የተመረጡት እንኳ እስኪያስቱ ድረስ ታላላቅ ምልክቶችና ድንቆችን ያሳያሉ እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ እነሆ በልፍኝ ነው ቢሏችሁ አትመኑ በማቴዎስ ምዕራፍ 24 ቁጥር 11 እስከ 26 እንግዲህ በዘመናችን በሀገራችንም ሆነ በሌላ ዓለም በነቢያትና በሰባኪነት ስም የሚደረገውን የንግድና የርኩሰት እንቅስቃሴ በማስተዋል መከታተልና መጠባበቅ ያስፈልጋል ሰባት የፍቅር መጥፋት ሌላውና አሳዛኝ ጉዳይ የፍቅር መቀዝቀዝ ነው ፍቅር የሕግ ፍጻሜ ነውና የሰው ልጅ ፍቅርን ማጣት የለበትም። አሁንም ከዓመፅም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች የሚለው ትንቢት እንዳይፈጸምብን ፍቅርን በመከታተል ማልማትና ማስፋት ይገባል። ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገር ሁሉ መገኛ ምንጭ ነው። ስለዚህ ሰዎች በፍቅር እንድንኖር እግዚአብሔር እንዲረዳን ዕለት ዕለት የፍቅርን ሕይወት መከታተል አለብን። ስምንት የወንጌል መዳረስ የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጻቱ ምልክት ሁነው ከተሰጡ አንዱ ነው። በፍርድ ቀን በክርስቶስ አምኖና እምነቱን በሥራ ገልጾ ለመኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወቅሁም የሚል ከኃጢአት ጋር አይፈረድበትም፣ ከኃጥአን ጋር ይፈረድበታል። ለአሕዛብ ሁሉ ምስክር ይሆን ዘንድ ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል ተብሎ እንደተጻፈው አብዝቶ በዚህ ዘመን በቴክኖሎጂዎች በቲክቶክ፣ በፌስቡክ፣ በተለያዩ ገጾች፣ በተለያዩ ድረ ገጾች ወንጌል በኃይል እየተሰበከ ያለበት ያለ መጨረሻ ይመስላል። በመሆኑም በጌታችን በመዳንታችን በኢየሱስ ክርስቶስ ዳግም ምጻት ዕለት እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግሥት ውረሱ እንድንባል ቅዱስ ቃሉን ሰምተን አምነን ታምነን እስከ መጨረሻ በሕገ እግዚአብሔር መመራትና በበጎ መግባራት በቅድስና ሕይወት ልንኖር ይገባል። በጌታችን በኢየሱስ ክርስቶስ አምነን ዳግም ልደት ያገኘን የእግዚአብሔርን መንግሥት ለመውረስ የሚያስችለልን የጌታችንን የኢየሱስ ክርስቶስን ጸጋ ዕለት ዕለት እየጠየቅን እግዚአብሔር ለመንግሥቱ እንዲያበቃንና እንዲረዳን እንጸልያለን አሜን ጸጋ ይብዛላችሁ